የመኪና ግዙፍ ሞል በመሀል አዲስ አበባ፣ አዲስን ጃፓን የሚያስመስለው ግዙፍ ፕሮጀክት። መዲናችን አዲስ አበባ ለሁላችንም የተለየ ትርጓሜ ያላት፣ ልባችን ውስጥ ትልቅ ቦታ የሰጠናት፣ የትዝታዎቻችን ዋና ከተማ ናት። ሁላችንም በልባችን የሳላት የራሳችን የሆነች አዲስ አበባ አለች። ነገር ግን ዛሬ የምናያት አዲስ አበባ ትላንት በምናባችን ከሳላት ከተማ በጣም ርቃለች። የለውጥ ማዕበል መጥቶባታል፣ አዲስ ገጽታን ተላብሳለች። አዲስ አበባ በፍጥነት እየተቀየረች ነው። ይህም ዝም ብሎ ለውጥ ሳይሆን የከተማዋን ገጽታ ከመሰረቱ የሚቀርስ ዓይንን የሚይዝ ግዙፍ የቅንጦት ፕሮጀክት ማዕበል እየመታት ነው። በከተማዋ ትልልቅ አለም አቀፍ ፕሮጀክቶች እየተገነቡ ይገኛሉ። በዚህም አዲስ አበባ አለምን ሁሉ ያስጨበጨበ፣ ከእለት ወደ ዕለት ገጽታዋ እየተቀየረ ነው። በመሆኑም ታዲያ በዛሬው ዝግጅታችን አሁን በመዲናችን ግንባታቸው ከተጀመረ ግዙፍ ሜጋ ፕሮጀክቶች መካከል አንዱ የሆነው ለአዲስ አበባ መቀየር ምክንያት ይሆናል ተብሎ የሚጠበቅ አለም አቀፍ ደረጃውን ጠብቆ የሚገነባ ግዙፍ የቅንጦት ፕሮጀክት መጀመርን የምናደርሳችሁናል ውድ የተከበ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርስዎት ቻናላችንን ሰብስክራይብ ቪዲዮም ላይ ከማድረግ ቤተሰቡን ይወዳያል። ወደ መረጃው የአዲስ አበባን ገጽታ የሚቀይረው ይህ አስደማሚ ፕሮጀክት ቀንና ሌሊት እየተገነባ የሚገኝ ዓለም አቀፍ ደረጃውን የጠበቀና በአይነቱ ልዩ የሆነ የመኪና መሸጫ መለዋወጫ ማዕከል ነው። ካቮድ ኮሜርሻል የሚያስገነባው ዓለም አቀፍ ስታንዳርዱን የጠበቀ የመኪና መሸጫና መለዋወጫ እቃዎች የሚሸጡበት ካርሞል በመገናኛ የግንባታ ማዘመር መራገቡ ተካሂዷል። ይህ የቅንጦት ካርሞል ፕሮጀክት 16300 ካይ ላይ የሚያርፍ ሲሆን ከ6 እስከ 9 ወር ግንባታው እንደሚጠናቀቅም ተነግሯል። ካርሞል በውስጡ ከ አራት ሺ በላይ የተሸካሪ ማሳያ ቦታዎች፣ የመኪና ዲኮር ሱቆች፣ የመኪና ማስወጫ ሱቆች፣ ጎካርት ና የመዝናኛ ስፍራዎች፣ የታክሲ ና የባስ ተርሚናል፣ 108 ኢቪ ባትሪ መሙያ ጣቢያ ቻርጂንግ ስቴሽን፣ የቴክኖሎጂ ሙዚየም፣ ዘመናዊ አውቶሜቲድ የመኪና ማጠቢያ፣ የራይድ መኪና መጫኛ ና ማውረጃ ቦታዎችን ያካትታልም ተብለዋል። ካቮድ ኮሜርሻል ከዚህ በተጨማሪም በተለያዩ ቦታዎች የተለያዩ ግንባታዎችን እያደረገ እንደሚገኙም ጠቅሶ እነሱም ሽሮ ሜዳ የሚገኘው ጥበብ ሞል፣ ካዛንቺስ የሚገኘው ካቮድ ሞል እንዲሁም ደግሞ ስጦታ ሞል በአፍንጮ በር ሲሆን፣ በሁሉም ፕሮጀክቶች ያለማቋረጥ ለአራት ሰዓት እየተገነቡ በመሆኑ የካቮድ ኮሜርሻል ዘመናዊ የንግድ ማዕከላት የወደፊቱ አዲስ አበባ ዘመናዊ ገጽታ ምልክቶች እንደሚሆኑም ተነግረዋል። ይህ የከተማችን አስደማሚ ፕሮጀክት ለመኪና ወዳጆች ታላቅ የምስራች ነው። ይህ ግዙፍ ፕሮጀክት ለመዲናችን አዲስ አበባ አዲስ የንግድና የመዝናኛ አማራጮችን የሚሰጥም ነው። ማዕከሉ ከተለመደው የመኪና መሸጫ ስፍራ በብዙ መልኩ የተለየ የተለየና የላቀ ነው። ይህ አስደማሚ ሞል በከተማችን መገንባቱ የተቀናጀ የትራንስፖርት አገልግሎትን ይሰጣል። የካርሞል የቅንጦት ግንባታ መጀመር በተለይ በመገናኛ አካባቢ ያለውን የንግድ እንቅስቃሴን ከማሳለጡን ባሻገር ለመኪና ገዢዎች፣ ለሻጮችና ለአገልግሎት ሰጪዎች ምቹ ሁኔታን ይፈጥራል። ፕሮጀክቱ ሲጠናቀቅ ለበርካታ ዜጎች ስራ እድል እንደሚፈጥርና ለከተማዋ ኢኮኖሚ እድገትም የራሱን አስተዋጽኦ እንደሚያበረክትም ይጠበቃል። ይህ ግዙፍ ሞል የንግድና የመዝናኛ ስፍራን ብቻ ሳይሆን የአዲስ አበባን ዘመናዊነትና እድገትን የሚመጥን ግዙፍ ማዕከል እንደሚሆንም ይጠበቃል። በተመሳሳይ ካቮድ ኮሜርሻል ሊያስገነባቸው ከሚገኙ የከተማችን ትልልቅ ፕሮጀክቶች መካከል በመዲናችን አዲስ አበባ በአይነቱና ና በግዝፈቱ እጅግ የተለየ የስጦታ እቃዎች ብቻ የሚገኝበት ሞል ግንባታ ከሰሞኑ መጀመሩም የሚታወቅ ነው። ካቦድ ኮሜርሻል እያስገነባ የሚገኘው ይህ ዓለም አቀፍ ስታንዳርድ ነው የጠበቀ የስጦታ እቃዎች ብቻ የሚገኝበት ዘመናዊ ህንፃ ስጦታ ሞል የሚል ስያሜም ተሰጥቶታል። ይህ የከተማችን እጅግ ግዙፍ የገበያ ማዕከል በአፍንጮበር 6 ኪሎ ሳይት አካባቢ መጀመሩም ነው የተነገረው። ስጦታ ሞል የተሰኘው ይህ ካቦድ ኮሜርሻል የሚያስገነባው የከተማችን ግዙፍ የንግድ ማዕከል በ18 ወር ውስጥ ተገንብቶ እንደሚጠናቀቅም የተገለጸ ሲሆን በውስጡም የገቢያ ሱቆች፣ ሲኒማ፣ የልጆች መዝናኛ፣ ወተር ፓርክ፣ ክሊኒኮች፣ አረንጓዴ ስፍራ ሰፊ የመኪና ማቆሚያ ቨርቹዋል ባንኪንግ የአራት ሰዓት የመብራት ኃይልና ውሃ የተካተተበት እንደሆነም ተነግሮለታል። ከዚህ በተጨማሪ ከላይ እንደጠቀስ ነው ካቮድ ኮሜርሻል በተለያዩ ቦታዎች የተለያዩ ግንባታዎችን እያስገነባ የሚገኝ ሲሆን እነሱም ሾሮ ሜዳ የሚገኘው ጥበ ሞል ካዛንጂስ የሚገኘው ካቮድ ሞል እንዲሁም ደግሞ በመገናኛ አሁን የተጀመረው ካርሞል ይገኙበታል። ስጦታ ሞል ግንባታውን ኦቪድ ኮንስትራክሽን ኃላፊነት ወስዶ እንደሚገነባውም የተነገረ ሲሆን በውስጡም የአፍሪካ ባለስጦታ እቃዎችን፣ የእጅ ጥበብ ውጤቶች እንደሚገኙበትም ተገልጿል። ይህ ግዙፍ ፕሮጀክት የአንድ ኩባንያ ፕሮጀክት ብቻ አይደለም። ይህ የወደፊቱ አዲስ አበባ የውበትና የስልጣኔ አሻራ ነው። ሁላችንም በጉጉት የምንጠብቀው ታላቅ ስጦታችን ነው። ይህ የስጦታ ሞል ፕሮጀክት ለሀገራችን ኢትዮጵያ ያለው ጠቀሜታ ከፍ ያለና ዘርፈ ብዙ ነው። ይህ ጥቅሞችም የመጀመሪያው የኢኮኖሚ ጠቀሜታ ነው። በተጨማሪም ይህ ግዙፍ ፕሮጀክት ሰፊ የስራ እድል ይፈጥራል። የግንባታው ሂደት ለ18 ወራት የሚቆይና ለ24 ሰዓት የሚከናወን መሆኑ በግንባታው ዘርፍ ለበርካታ መሃንዲሶች፣ አርክቴክቸሮች፣ የቀን ሰራተኞችና ሌሎች ባለሙያዎች ከፍተኛ የስራ እድልን ይፈጥራል። ግንባታው ሲጠናቀቅ ደግሞ በውስጡ በሚከፈቱ ሱቆች፣ ሲኒማ፣ የህፃናት መዝናኛ፣ ክሊኒኮችና ሌሎች አገልግሎቶች ቋሚ የስራ እድል ለብዙዎች ይፈጥራል ይፈጠራል። ሌላኛው ፕሮጀክቱ ለኢንቨስትመንት መስፋፋት ትልቅ ፋይዳ ይኖረዋል። እንዲህ አይነት ግዙፍ ፕሮጀክት በሀገራችን ውስጥ ያለውን የኢንቨስትመንት ፍሰት ያበረታታል። በተጨማሪም እነዚህ ግዙፍ ሜጋ ፕሮጀክቶች በሀገራችን መገንባታቸው የቱሪዝም መስህብን ይጨምራሉ። በተለይ ደግሞ ይህ በአይነቱ ልዩ የሆነው ለስጦታ ብቻ የተዘጋጀው ሞል መኖሩ ለቱሪስቶች ትልቅ መስህብ ይሆናል። ወደ ኢትዮጵያ የሚመጡ ጎብኚዎች የሀገራችንና የአፍሪካን ባህላዊ መገለጫውን ውስጦታዎችን በአንድ ቦታ በቀላሉ እንዲያገኙ ስለሚያስችላቸው የቱሪዝም ገቢ ለማሳደግ ይረዳል። በተጨማሪም ይህ ግዙፍ ፕሮጀክት የባህል ጠቀሜታም አለው። ባህልን ማስታወቅ እና መጠበቅ፣ ፕሮጀክቱ የኢትዮጵያና የአፍሪካን የእጅ ጥበብ ውጤቶችና ባህላዊ እቃዎች በዘመናዊ የገበያ ማዕከል ውስጥ በማቅረብ ባህላችንን ጠብቆ ለቀጣዩ ትውልድ እንዲተላለፍና በዓለም አቀፍ ደረጃ እንዲታወቅ ትልቅ አስተዋጽኦ ያደርጋል። እንደሚታወቀው የአዲስ አበባ የቱሪስት መዳረሻነት የህብረተሰቡን የኢኮኖሚ ሁኔታ የማሻሻል አቅም አለው። አሁን አዲስ አበባችን ያለ እረፍት ቀን ከሌሊት ጉድፎቿን እያነጻች አዲስ ካባ እየለበሰች ትገኛለች። የወንዝ ልማት ፕሮጀክቶች፣ የመስቀል አደባባይ እድሳት፣ የእንጦጦ ፓርክ ፕሮጀክት እያለ ቀጥሎ ፈረሳና መልሶ ግንባታ ዛሬ ላይ አብዛኛውን የከተማዋን ሰፈሮች ቀይሮታል። በፊት አዲስ አበባ ስትመሰረት የቆሙ ህንፃዎች አሁን ሙሉ ለሙሉ ተለውጠዋል ወይም ደግሞ ፈርሰው ድጋሚ በአዲሱ ዘመናዊ ዲዛይን ተሰርተዋል። በርካታ ጠባብና አመች ያልሆኑ መንገዶቿም ፈርሰዋል። አትክልቶቿ፣ ሳሮቿ፣ አስደማሚ የምሽት መብራቶቿ መዲናችን አዲስ አበባ ወዴት ወዴት ልትሄድ ነው የሚያስብሉ ሆነዋል። ይህም ደግሞ የብዙዎች አስተያየትም የሆነ ነው። አንዳንዶችማ እሬ ይሄ ነገር ወዴት ነው? አንድማ ያልተነገረ የተደበቀ መዳረሻ አለው ሲሉም ይደመጣሉ። የአዲስ አበባ ግንባታዎች ይሄ ተጠናቀቀ፣ ይሄ ተጀመረ፣ እዚህ ቦታ እንደዚህ ሆነ፣ ያኛው ኮሪደር ተመረቀ ከማለት ውጭ ሁሉም ለአንድ ግብ የሚሰራ መሆኑ አይነገርም። ነገር ግን ይህ የመዲናችን አዲስ አበባ ይህ ሁሉ ግንባታ የመጨረሻው ግብ ከተማዋን ወደ ስማርት ሲቲነት መቀየር መሆኑ ይታወቃል። ይህ ደግሞ አዲስ አበባ እስከ ፈረንጆቹ 25 መጨረሻ ድረስ ወደ ስማርት ሲቲነት ለማድረግ እቅዶቿን ከሶስት ዓመት በፊት መጀመሯ ብዙ ጊዜም ሲነገር ቆይቷል። ይህ እቅድ የሚመጣው ከሶስት ዓመታት ጀምሮ ሲሆን ሲጀመርም ሸገር ገበታ በሚል ነው የተጀመረው በዚህ የከተማ ልማትም ታዲያ የእንጦጦ ፓርክ፣ የመስቀል አደባባይ፣ የቴድሮስ አደባባይ፣ ቸርችል ጎዳና፣ የወንዝ ዳር ልማቶች፣ አንድነት ፓርክ፣ የሳይንስ ሙዚየምና አርቲፊሻል ኢንቴሊጀንስ አይሲቲ ማዕከል፣ ፒኮክ መናፈሻ፣ አብርሆት ቤተ መጻፍት የቤተ መንግስቱ እድሳትና ሌሎች መሰል ፕሮጀክቶች በሚያስደንቅ ፍጥነትና ጥራት ተከናውነው ለአገልግሎት በቅተዋል። ከዚያም በኋላ የተጀመረው 33 ቢሊዮን ብር የፈሰሰበት አሁን ሁለተኛው በመጠናቀቅ ላይ ያለውና የከተማውን መልክ ፍጹም የቀየረው የኮሪደር ልማት ነው። ከዚህ ቀደም የተሰሩትና የአሁኑ የኮሪደር ልማቱን ጨምሮ ዋና ዓላማው አዲስ አበባን ወደ ስማርት ሲቲነት መቀየር ነው። መጀመሪያ ላይ የከተማ አስተዳደሩ ላስደማሙ የኮሪደር ልማት አርባ ቢሊዮን ብር መድቦ የነበረ ሲሆን፣ ነገር ግን በተደረገ ወጪ ቁጠባ በ33 ቢሊዮን ብር ሁለተኛው ምዕራፍ እየተጠናቀቀ እንደሚገኝም ይታወቃል። በመሆኑም ይህ ሁላ ለውጥ መዳረሻው የዲፕሎማቲክ መቀመጫ መዲናችን አዲስ አበባን አሁን በተያዘው 25 መጨረሻ ወይም ደግሞ እስከ ቀጣዩ አስር ዓመታት ድረስ ወደ ስማርት ሲቲነት መለወጥን ያለመም ነው። ካሊፎርኒያ እና ሎስ አንጀለስ ባለም ላይ ስማርት ሲቲ ተብለው ከሚጠቀሱ መካከል ዋናዎቹ ናቸው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች ሰዎች የዛሬው ዝግጅታችን ይሄን ይመስል ነበር። ባለስራችሁ መረጃ እንደተደሰታችሁበት ና ስለዚህ አዲስን ጃፓን የሚያስመስለው ግዙፍ የመኪና ሞል በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ፣ የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማል